ኢትዮጵያና ኤርትራ ወደ ጦርነት ይገቡ ይሆን? ሁለቱ ሀገራት ወደ ጦርነት ቢገቡ ምን ሊፈጠር ይችላል? ሀገራቱ ከሚያደርጉት ጦርነት ጀርባ ጥቅማቸውን መሠረት አድርገው እነማን ሊሰለፉ ይችላሉ? ዓለም አቀፉ ማህበረሰብስ ምን ሊያደርግ ይችላል? ኢትዮጵያና ኤርትራ ከሁለት ዐሥርተ ዓመታት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ሞት አልባ ጦርነት ውስጥ የነበሩ ሁለቱ ሀገራት የዓለምን ትኩረት የሳበ የሰላም ስምምነት ደርሰው ነበር። ይህ ስምምነታቸው እንደ ሞቀ በሕወሓትና በፌዴራሉ መንግስት መካከል ጦርነት መቀስቀሱን ተከትሎ ኤርትራ የጠላቴ ጠላት ወዳጄ ነው በሚል ከኢትዮጵያ መከላከያ ሰራዊት ጎን ተሰልፋ በጦርነቱ ተሳትፋለች። በዚህ ውጊያ በተለይም በኢትዮጵያ በኩል ትልቅ ምዝጋና ለኤርትራ ይቀርብ የነበረ ቢሆንም ሁለት ዓመት የፈጀው የኢትዮጵያ የእርስ በርስ ጦርነቱ በፕሪቶሪያው ስምምነት መቋጫ እንዲያገኝ ተደርጓል። በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ እንደ አዲስ ተጀምሮ የነበረው የሁለቱ ሀገራት ወዳጅነት ከፕሪቶሪያው ስምምነት በኋላ እየሻከረ የነበረ ሲሆን የባህር በር ጥያቄ ሲታከልበት ደግሞ ጦር ቀረሽ ውጥረት ውስጥ ገብተዋል። እርግጥ ነው ኢትዮጵያ የባህር በር ያስፈልገኛል ነው ያለችው እንጂ አሰብንም ሆነ ሌላ በስም የጠቀሰችውና በጉልበት ለመውሰድ ያሰበችበት ወይም የገለጸችበት አጋጣሚ አልነበረም። ሶማሊያና ኤርትራ ግን እንዲሁ በአንሰጥ ምላሻቸው ነው አቧራ ሲያስነሱ የነበሩት። አሁን ትኩረት የሳበው ግን የኢትዮጵያና የኤርትራ ጉዳይ ነው። በጎረቤታሞቹ መካከል ያለው ውጥረት ከቀን ወደ ቀን እያየለ ነው። ኤርትራ ኢትዮጵያ ውስጥ ያለውን ግጭት በትጥቅና ሌሎች ድጋፎች እንደምታደርግ ሲነገር የኤርትራ መንግስትም ጠቅላይ ሚኒስትር አብይ ከኤርትራ ተቃዋሚ የፖለቲካ ፓርቲዎች ጎን ይሰለፋል በሚልም ይወቃቀሳሉ። ከዚህም በተጨማሪ ሁለቱም በየፊናቸው ወታደራዊ ዝግጅት የሚመስሉ እንቅስቃሴዎችን እያደረጉ ሲሆን በተለይ ኤርትራ በቅርቡ ተጠባባቂ ኃይሎቿ ወደ ጦር ካምፕ እንዲገቡ አዛለች። ሁለቱ ሀገራት በቅርቡ ከመቀለ እስከ ዛላምባሳ ከጾረና እስከ ባድመ ድረስ የድሮን ቅኝት ሲያደርጉም ተስተውሏል። አሁን ሁለቱ ሀገራት ወደ ጦርነት ቢገቡ ችግሩ በሁለቱ ሀገራት ብቻ የሚያበቃ አለመሆኑ ጉዳዩን አሳሳቢ አድርጎታል። ከምስራቅ እስከ መካከለኛው አፍሪካ ከአውሮፓ እስከ ሩቅ ምስራቅ ዓለማት የሚደርስ ጉዳይ ስለመሆኑ ባለሙያዎች በትንታኔ ሐሳባቸውን እየሰጡበት ይገኛሉ። ምንም እንኳን ኢትዮጵያ በተለያዩ አካባቢዎች በሚስተዋሉ ጦርነት ውስጥ ብትሆንም ለብዙ አስርተ ዓመታት በውትድርና አዙሪት ውስጥ ላለችው ኤርትራ ጦርነቱ ከባድ እንደሚሆን መቀመጫውን ኔዘርላንድ ያደረገው ክሪንግለንደን ተቋም አስነብቧል። በተለይም ጭቆናና አፈና፣ የዜጎች ስደትና መፈናቀል፣ ደህንነት እጅጉንም እንደሚበረታባት ይገልጻል። ይህ ተቋም በኢትዮጵያ አሁን ያለውን የፖለቲካ አለመረጋጋት ሊያባብሰውም ይችላል ተብሏል። በሌላ በኩል እንደ አልሸባብ ያሉ ሽብርተኞች ስራቸውን የሰደዱባቸው ምስራቅ አፍሪካ፣ በሱዳን ያለው የእርስ በርስ ጦርነትና ከሊቢያ ተነስቶ እስከ ሱዳን ለተዘረጋው የሳህል ቀጠናው አደገኛው የሽብር ቡድን የሁለቱ ሀገራት ጦርነት ሰርግና ምላሽ ነው የሚሆንላቸው። የእስራኤልና ሐማስ ጦርነት የዘጋው የቀይ ባህር የቤት ስራውን ሶማሊያን ታኮ ለሚያልፈው የገልፍ ባር ሰላጤ ሰጥቷል። ይህ የባህር አካል አሁን ላይ ትልቅና እጅግ ቢዚ የሚባል የመርከቦች መተላለፊያ የባህር ክፍል ሲሆን ይህም አደጋ ውስጥ ነው የሚሆነው። ይህ ክፍል አደጋ ውስጥ ወደቀ ማለት ደግሞ በእንቅርት ላይ ጆሮ ደግፍ ነው የሚሆነው ለአውሮፓውያን፣ ምክንያቱም ቀይ ባህር ዝግ ነው። በእስራኤልና በሐማስ መካከል የተፈጠረውን ግጭት ተከትሎ በሶሪያ የሚንቀሳቀሰው ሽማቂ ቡድን ወይም ታጣቂ ቡድን ቀይ ባህር ላይ ጥቃቶችን ማድረሱን ተከትሎ ነው። ምናልባትም ጦርነቱ ቢቀሰቀስ ከዚህ ጀርባ የራሳቸውን ፍላጎት ማሳካት የሚፈልጉ ደግሞ አይጠፉም። ምክንያቱም መቀጠናው የብዙ ሀያላን ሀገራትና አሸባሪዎች አይን ማረፊያ ስለሆነ ነው። ጦርነቱ ቢቀሰቀስ የኢትዮጵያ ታሪካዊ ጠላት የሚባሉ እንደ ግብፅና ሌሎች ሀገራት ኤርትራን መደገፋቸው አይቀሪ ነው። ሶማሊያ፣ ጣሊያን፣ ሳውዲ አረቢያና እንደ ቲፒኤልኤፍ ያሉ ከመንግስት በተቃራኒ ቆመው የስልጣን ፍላጎታቸውን በኃይል ማሳካት የሚፈልጉ ናቸው የተባሉት የኤርትራ ወገን መሆናቸው አይቀርም። ኤርትራ ለኢትዮጵያ ከብዳ ለኢትዮጵያ ድጋፍ ይደረግላታል ተብሎ ባይጠበቅም ከየተባበሩት አረብ ኤሚሬቶች፣ አዘርባጃን፣ ቻይናና ሩሲያ የጦር መሳሪያዎችን በግዢ በቀላሉ ልታገኝ የምትችልባቸው እድሎች ግን ሰፊ ናቸው። በተለይም ሩሲያና ቻይና ምንም ይሁን ማንም ይሁን ምን ለከፈለ የጦር መሳሪያዎቻቸውን መሸጣቸው አይቀርምና ይህም ለኤርትራ ከባድ አይሆንም። በተጨማሪም በቅርቡ አባል የሆነችበት የብሪክስ አባል ሀገራት በኢትዮጵያ ላይ የተለየ ጫና ካለ ድጋፍ ማድረጋቸው አይቀርም ይላል የተለያዩ በዚህ ጉዳይ ላይ እየወጡ የሚገኙት ዘገባዎች የሚያረጋግጡት። ምክንያቱም ኢትዮጵያ አሁን ባላት አቅምና የወደፊት ተስፋ ሲታይ የብሪክስ አባል ሀገራት ሊያጧት እንደማይፈልጉ መረጃዎች ያሳያሉም። ሁለቱ ሀገራት ጦርነት ዳፋው ለከፊል የዓለም ክፍል ነውና ዓለም አቀፉ ማህበረሰብ ውጥረቱን ለማርገብ እንዲሰሩ እየተጠየቀ ነው። በዚህ ረገድ ቻይና፣ የተባበሩት አረብ ኤሚሬቶች፣ ሩሲያና እንደ ቱርክ ያሉ ሀገራት ውጥረቱ እንዲረገብ ጥረት እያደረጉ እንደሆነ ይነገራል። ከዚህ ባለፈ ግን እንደ አፍሪካ ኅብረትና የተባበሩት መንግሥታት ጉዳዩን በቅርበት መከታተል እንዳለባቸው ይመከራል። የአካል ሆነ ግን ከሞት ተርፎ ነፍስ እየዘራው ከሻቢያ ጦር ጋር ወደ ጦርነት መግባቱ አይቀሪ መሆኑን ባለሙያዎች ደጋግመው እያረጋገጡ ነው። ኢትዮጵያና ኤርትራ ከሁለት አስርተ ዓመታት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ሞት አልባ ጦርነት ውስጥ የነበሩ ሁለቱ ሀገራት የዓለምን ትኩረት የሳበ የሰላም ስምምነት ደርሰው ነበር። ይህ ስምምነታቸው እንደ ሞቀ በህወሀትና በፌዴራሉ መንግስት መካከል ጦርነት መቀስቀሱን ተከትሎ ኤርትራ የጠላቴ ጠላት ወዳጄ ነው በሚል ከኢትዮጵያ መከላከያ ሰራዊት ጎን ተሰልፋ በጦርነቱ ተሳትፋለች። በዚህ ውጊያ በተለይም በኢትዮጵያ በኩል ትልቅ ምዝጋና ለኤርትራ ይቀርብ የነበረ ቢሆንም ሁለት ዓመት የፈጀው የኢትዮጵያ የእርስ በርስ ጦርነቱ በፕሪቶሪያው ስምምነት መቋጫ እንዲያገኝ ተደርጓል። በኢትዮጵያ የተደረገውን የመንግስት ለውጥ ተከትሎ እንደ አዲስ ተጀምሮ የነበረው የሁለቱ ሀገራት ወዳጅነት ከፕሪቶሪያው ስምምነት በኋላ እየሻከረ የነበረ ሲሆን የባህር በር ጥያቄ ሲታከልበት፣ ደግሞ ጦር ቀረሽ ውጥረት ውስጥ ገብተዋል። እርግጥ ነው ኢትዮጵያ የባህር በር ያስፈልገኛል ነው ያለችው፣ እንጂ አሰብንም ሆነ ሌላ በስም የጠቀሰችውና በጉልበት ለመውሰድ ያሰበችበት ወይም የገለጸችበት አጋጣሚ አልነበረም።